እኔ እኮ ግራ የሚገባኝ ነገር ምንድን እንደሆነ ታውቃላችሁ? በየአምስት ደቂቃው የሚበሉትና ሀያ አራት ሰዓት ሙሉ አፋቸው የማያርፈውን ትተው እኛ ላይ የሚያፈጡት እና እኛ ላይ በቃ ማንኛውም አይነት ነገር እኛ ላይ እኛን ሰበብ የሚያደርጉት ነገር ለምንድን ነው ነው በጣም ነው ግራ የገባኝ እና ዛሬ ይህን ሚኒ ቪዲዮች መዳም ስትሰራ ኮመንት ላይ ያየሁትን ጉድ ብነግራችሁ ማለት ነው እና እባካችሁ መዳም ቤት የምትሰሩ እህቶች ከእንደዚህ አይነት ነገሮች ተጠንቀቁ ማለት ነው እና ምን ማድረግ እንዳለባችሁ ምነግራችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረከቱ ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁ? እኔ ጋ ሁሉ ሰላም ነው። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልኝ እያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው እና መግቢያ ላይ እንደሰማችሁት በተለይ አረብ ቤት የሚትሰሩ እህቶቼ ወላሂ ላዚም መጠንቀቅና መጠቀም ያለባችሁን ነገር ልንገራችሁ ማለት ነው። ቢትበሉም ባትበሉም እነሱ አልበላችሁም ብለ አያስቡላችሁም ማለት ነው እና ማድረግ ያለባችሁንም ነገር እነግራችኋለሁ እስከ መጨረሻው በመከታተል ቪዲዮን ደግሞ በተለይ አዲስ ለሚመጡ እህቶቼ እንዲደርሳቸው እና በቃ እንዲጠቀሙበት እፈልጋለሁ ማለት ነው እና እና መግቢያ ላይ እንደነገርኳችሁ እቺ መዳም እያለች የነበረው ምንድን ነው እኛ አፍሪካውያን ላይ ነበረ ስታፈጥና ስትናገር የነበረው ኮመንት ላይ ደግሞ ገብታችሁ ቢታዩ ማለት ነው። ወላሂ ለአዚም ከመቶ ዘጠና ዘጠኙ ፐርሰንቱ ስለ እኛ ነበረ የሚያወራው ስለ ሐበሾች ስለ አፍሪካውያን፣ ስለ በቅኛ ስለ እኛ ጥቁሮቹ ነበረ ሲያወራ የነበረው ማለት ነው እና ፊሊፒኖቹንና ትንንሽ ነው የሚበሉት ትንንሽ ነው የሚጠቀሙ ትንሽ ነው የሚበሉት። እኔ ሳህን ላይ ራሱ ስታቀርብ ሁሌ ሊያታለው ትንሽ ነው የምትበላው። ግን ጥቁሮቹ በጣም ነው የሚበሉት፣ በጣም ነው ያገኙትን ሁሉ ያግበሰብሳሉ፣ ተላጅ ያለ ነገር አይቀራቸውም ብሎ ሲያወሩ ነበረ ኮመንት ላይ የሚጽፉት። እሷም ደግሞ ያወራችው ነገር ነበረ ማለት ነው። አስገብቼ የላችኋለኝ መግቢያ ላይ እንዳ ወላሂ ለአዚም እኛ ሰራተኞች በተለይ ደግሞ እኛ አፍሪካውያን በቃ የቤታቸውን ምግብ ሁሉ የምንጨርሰው እኛ ነው የሚመስላቸው ማለት ነው። እኛ በቀን አሁን ከበላን ራሱ በቀን አንድ ነው የምንበላው እኛ ኢትዮጵያን፣ ወይም ደግሞ እኛ አፍሪካውን እኛ ሀበሾች ማለት ነው። ችግራችን ምን እንደሆነ ታውቃላችሁ? በጊዜ አንበላም እንደነሱ፣ ሀያ አራት ሰዓት አፋችን ላይ ምግብ አይገባም። ከበላንም በቀን አንድ ጊዜ ነው ገባችሁ ስራ ላይ ጭንቅላታችን ስራ ላይ ይሁንና ስራ እችን ስራ እናንበላለሁእችን ስራ እናይበላለሁ እያላችሁ ትራቡ ይሪባችሁና፣ በቃ ሳታስቡት ወ ሳህናችሁን ትንሽ በዛ አድርጋችሁ እንትን ሳህናችሁ ላይ አድርጋችሁ ስትበሉ ሲያገኟችሁ ሀያ አራት ሰዓት ሙሉ እንደዛ ነው የሚትበሉት የሚመስላቸው ማለት ነው። እነዚህ ደግሞ ነጮቹ ወይም ደግሞ እነዚህ ፊሊፒኖቹም እንትን ኢንዶኔሲዎች ሚኖቹ ሀያ አራት ሰዓት አፋቸው አያርፍም። ባገኙት አጋጣሚ ይጎርሳሉ። ባገኙት አጋጣሚ የሆነ ነገር ጉርስ ያደርጋሉ። የሆነች ነገር ይቀምሳሉ። የሆነች ነገር ከመብላት ወደ ኋላ አይሉም። ግን ሰሀን ገርፈው ወይም ደግሞ ሰሀናቸው ላይ ጨምረው መዳማቸው ፊት የሚያመጡት ግን ትንሽ ነገር ነው። እኔ ከነጮች ጋር ነው የምሰራው። ነገር ያቸዋለሁ። ወላ ለአዚም፣ እኔ በቀን አንዴ ይበላል፣ እነሱ አስር ጊዜ ይበላሉ። ወላ ነው ቁርስ አያመልጣቸውም። እንደገና ምሳ አያመልጣቸውም ከምሳ በኋላ ደግሞ መክሰስ አያመልጣቸውም። እንዲሁም ደግሞ ያገኙትን ፈዋካን ብትሉ፣ አሲሩን ብትሉ፣ ዘባዴውን ብትሉ፣ ንስካፌው ብትሉ የማይጠጡት የማይበሉት ነገር የለም። እሱ አልበቃ ይላቸውና በራሳቸው ገንዘብ እስከሱ ያመጣሉ ምግብ ማለት ነው። በራሳቸው ገንዘብ መዳም እስከምትገዛላቸው እንኳን አይጠብቁም። ገባችሁ? ነጭ ሩዝ ሀያ አራት ሰዓት ነጭ ሩዝ ነው የሚቀቅሉት፣ ያለ ጨው ማለት ነው። በውሃ ብቻ ይቀቅሉና የሆነች ነገር አሁን ማልፎፍ ወይም ደግሞ እኛ ሀገር ምንድን ነው የሚበላው ጥቅልል ጎመና አለ። ጎመኑን በኋዋና በጫው ያደርጉና እንዴት እርኮ እንደሚበላላቸው አላቅ። ቤት ውስጥ እኔ እንደምታቆት ምግብ ነው የምሰራው። ምግብ ስሰራ አንዳንድ ጊዜ መዳሚ አትስሪ ትለኛለች። በተለይ ሰውየው ከሌለ ምግብ አንሰራ ወይ እንትን ውጭ ልቴ ስትል ለራሷ ሀላ ኬክ ምናምን እንዲሁም ደግሞ ፈጣይር ሰርቼ ሰጣት አለው ይዛ ትሄዳለች። ግን እቤት ውስጥ እኛ ምሳን እንድንሰራ አትፈልግም። በዛን ሰዓት እነሱ ምን ያደርጋሉ? በውሃ ብቻ ያለ ጨው ያለ ምን ያለ ዘይት ያለ ምን ነጩን ሩዝ ይቀቀብሎታል። ከዛ ደግሞ መልፉፍ ወይም ደግሞ ኸስ ራሱ ይሄ ሰላጣ የምንሰራበት ኸስ አለ አደለ? እሱን በኋራትና ጫዋ አድርገው በዘይት ጥብስ ያደርጉት እና ከነጩ ሩዝ ጋር ምንም አይነት በቃ ውሃ ውሃ የሚለውን ብልት ታደርጋሉ። ለዛውም እኮ ነው ጤነኛ ናቸው። ለዛውም ነው የማይደክማቸው ወላሂ ለአዚም አንደኛዋ ከኔ ጋር አንዷ የመጀመሪያ የነበረችዋ ሴትዮ አርባ አምስት ዓመቷ ነው። ግን እኔ ኝኝ አርባ አምስት ዓመት የምመስለው ገባችሁ? እኔ ነኝ በቃ አምስት ልጆች አሉት። አንድ የመጀመሪያ ልጇ ሀያ ሶስት ዓመቷ ነው። አስቡት እንግዲህ የመጀመሪያ ልጇ ሀያ ሶስት ዓመቷ ነው። ቀጣዩ አስራ ዘጠኝ ከዛ አስራ ስምንት እንደዛ እያለ እስከ የስምንት ልጅ የመጨረሻ ስምንት ስምንት ዓመት ልጅ አላት። ገባችሁ? እንደዛ ሆኗ እንኳን አይደክማትም። ለምን ጤነኛ ምግብ ነው የሚበሉት። እኛ ክሽን ካላደረግን፣ ዘይት ካልበዛበት ወይም ደግሞ ካልጣፈጠን ከነጭራሹ አንበላም። የታወቀ ነው። በተለይ ደግሞ መዳሞች ግብስ ግብስ የሚያደረጉት ነገር አንበላ የሚጣፍጥ ነገር ነው የምንወደው የሚጣፍጥ ነገር ነው የምንፈልገው። አይደል እንዴ? እነሱ ግን ያለ ጨው ጨው አይጠቀሙም። ዘይት ነገር አያበዙም ቡሃራት ነገር አይበዛባቸውም። በቃ ያገኙትን ሁሉ ግብስ ብስ ያደርጋሉ። ራሳቸውን ይጠብቃሉ። ውሃቸውን ይጠጣሉ። ኑስካፌ ጥብጥ አድርገው ስራቸውን ስራቸውን ደግሞ ያስመስላሉ። እንደኛ አይደሉም። እኛ አሁን ቁስቁስ አድርገን ነው የምናጸዳው። እነሱስ ላይ በላይ ፊት ለፊት በቃ ፍጥን ፍጥን ፍጥን ፍጥን። ደግሞ እኮ ሴቷ አሳት ነው። ሰዎቹ ሳይነሱ ሲቀሩ ቶሎ ብለው ቁጭ ብለው ይበሉና ምስልካቸውን ይገረግሩ። ማለት ሴቷ ልትነሳ ስትል ነው ጽዳት የምትጀምረው። እኔ ቤቷ ማለት ነው ከዛ እንዴት እንደተከመዘው በቃ ደግሞ ችግሩም እንደሆነ ታውቃላችሁ፣ ከለራቸው ቀይ ይሆናል። ትንሽ በቃ ትንሽ ከተንቀሳቀሱ የሆነ ካላባቸው፣ ምን ያክል በቃ በስራ የደከሙ ነው የሚመስለው። እንደዛ ነው የሚያደርጉት ማለት ነው። እንደዛ ራሱ ታደርግና በቃ ምን ብዬ ልንገራችሁ፣ ወላሂ ላ ቤት ውስጥ አሁን በተለይ እንቁላል ከተገዛ በሁለት ቀን ነው የሚያልቀው። ለምን? ቁርሳቸው እንቁላል ነው፣ ምሳቸው እንቁላል ነው፣ ራታቸው እንቁላል ነው። መክሰሳቸው ባገኙት አጋጣሚ እንቁላል ነው፣ ጥብስ በቃ እንቁላሉን ትንሽ ጨውነ ትንሽ ዘይት አድርገው ነጩን ይሰሩትና በነጭ ሩዝ ያለ ምንም ጫው ያለ ምንም በኋራት ያለ ምንም ነገር እሱን ብቻ ይጠቀማሉ ማለት ነው። እና ራሳችሁን ጠብቁ ሐባይቢ እንደነሱ በቃ ባገኛችሁ ተጋጣሚ ጉርስ አድርጉ። ለምን እንዳይሪባችሁ ከራባችሁ ሳናችሁን እንትን ግርፍ አድርጋችሁ ሳናችሁ ለጭምር አድርጋችሁ ስትበሉ ሲያያችሁ በሆዳው ነው የሚያደርጉችሁ ሆዳም። እናንተ ግን ቀኑን ሙሉ ሳትበሉ ውላችሁ ሊሆን ይችላል። ርቧችሁ ደክሟችሁ ሊሆን ይችላል። ትንሽ የበዛ አድርጋችሁ የገረፋችሁት። በነገራችን ላይ ይሄንን በሀገር ለመግባት ስታስቡ ልጅ ህፃን ልጅ ላለው ሰው እናንተም ደግሞ ገብቼ ወልዳለሁ ብላችሁ ካሰባችሁ እነዚህ አይነት አፋዛ በሺኢን ላይ ጨርቅ የጨርቅ አፋዛ ገዝታችሁ ብትገቡ ትጠቀሙበታላችሁ። ወላሂ ነው የምላችሁ፣ ሀገር ላይ ታቃላችሁ። አፋዛ በጣም ተወደዋል። ስለዚህ እንደዚህ የጨርቁን አፋዛ በሺኢን ላይ አሁን አምስቱን አባ በሰላሳ ሪያል ከገዛችሁት እድሜ ልካችሁን ነው የሚኖረው። እንደ ጨርቅ አውጥታችሁ ታጥብታላችሁ። ከዛ አድርቃችሁ ልጆቻችሁን ታለብሳላችሁ ማለት ነው። በተለይ ደግሞ ማታ ማታ ለህጻናቶች በተለይ ላይ ለምታውቁት እንዲህ ጓደኛ ምናምን ካላችሁ ለራሳችሁም፣ ገብቼ ወልዳለሁ ብላችሁ ስታስቡ ይዛችሁ ሄዱ ማለት ነው። በጣም ነው የሚጠቅመው። ደግሞ ለወር አበባችሁ ራሱ እንደዚህ አይነት የጨርቁን እንትን ምንድን ነው የሚባለው? የጨርቁ ምንድን ነው ሞዴስ? የጨርቁን ሞዴስ እኔ ገዝቼዋለሁ። እናንተም የጨርቁን ሞዴስ ከፈለጋችሁ ፎቶውን አስቀምጥላችኋለሁ ቀጣይ ቪዲዮ ነገሩኝ ማለት ነው። እና የጨርቁን ሞዴስ ብትጠቀሙ አሪፍ ነው። እኔ የጨርቅ ሞዴስ ነው የምጠቀመው። ከዛ አይወጣም፣ ልብስ አይነካም፣ ምን አይልም። ምንትኑን በቃ የወሩ የወረባችሁ ሲመጣ በቃ እንትኑን ሳብ ነው የሚያደርገው። ከዋጀርባ አይወጣም ሲሞራባችሁ። ከዛ እጥብ አድርጋችሁ አድርቃችሁ መልሳችሁ መልበስ ነው ማለት ነው። አራት አምስት ስድስቱን አንድ ላይ ግዙት እኔ አምስት አባ በሰላሳ አምስት ሪያል ገዝቼ እንደገና ደግሞ ከዛም በፊት ሶስት አባ በሀያ አምስት ላይ እንደዛ እያልኩ በዛ አድርጌ ገዝቻለሁ። ሀገር ገብቼ ራሳ ሆነ እኔ ሀገር ልገባ እንደሆነ ተቃላችሁ እየረተብኩ ነው። በዚህ እንሻላ በዚህ በዚህ አስራ አምስት ውስጥ እንሻላ ወደ ሀገር ለመግባት ተስቤ ያለው ትኬት ቆርጫ ላይ የነጻ ወረቀት ተስፍ ያለው እና በሰላም ለሀገር ሻብቃንች በሉኝ። እዚ ጋ ሽን ላይ በነጻ የጠለብኩትን እቃይን እየረተብኩ ነበረ። በዚህ ሰሞኔ ቤት ልሄድ ስለሆነ ማለት ነውና ወደ ወሬ ስመለስ ራሳችሁን ጠብቁ። እስኪሪባችሁና በጣም እስኪሪባችሁ አትጠብቁ፣ ማለት በገኛት አጋጣሚ የሆነ ነገር ጉርስ አድርጉ። የሆነ ነገር እነሱ ሳያችሁ እነሱ ፊትለፊት ሆዳ እንደ ሆዳም ሰው ሳህናችሁን ሞልታችሁ አታቅርቡ። እነሱ አይናቸው በጣም ክፉ ነው። ወላሂ እኔ ከዚህ በፊት ተምርና ለበን በጣም ነበረ ወደው። እኔ ምሳይንም ራቴንም ባልበላ ተምርና አስር ተምርና አስር ሀባ ተምርና አንድ ኩባያ ለበን ከጠጣው በቃ ምግብ የሚባል ነገር አያስፈልገኝም ነበር። አንድ ቀን መዳሚ ያየችኝ ከዛ በኋላ ያንን ውቀን፣ በቃ ሽንት ቤት እያስሮጠኝ አደረ። በንጋታው ሄጀ ሊበላ ስል ቆቅ ነው ያለኝ። በቃ ሊያስታውከኝ ሆነ ማለት ነው። እና እህቶች፣ ምን ለማለት ፈልጌ ነው፣ አረቦቹ ፊት ብዙ ለመብላት አትሞክሩ። ጠንቀቅ በሉ። አይናቸው ራሱ ይወጓቸዋል። በሽተኛ ነው የሚያደርጓችሁና ተጠንቀቁ፣ ራሳችሁን ጠብቁ። እንዲሁም ደግሞ እነሱ ሳያችሁ ጉርስ ጉርስ ጉርስ አድርጉ። ወላሂ እየሄዳችሁ እየመጣችሁ ያገኛችሁትን ነገር ሁሉ ብሉ፣ ዝም አትበሉ ማለት ነው። እነሱ እነሱ ተነስተው እስከሚያዩአችሁ አትጠብቁ እላለሁ። የዛሬ ቪዲዮ ይህን ይመስላል። ስለተከታተላችሁ አመሰግናለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።